ከሁሉ አስቀድሜ ለውድ መምህራን ትምህርት አመራርና ትምህርት ባለሙያዎች በሙሉ እንኳን ለዛሬ ለዚህ ብስራት ቀን እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። በተለይም በአዲስ አበባ የሚኖሩ መምህራን የቤት ተጠቃሚ በማድረግ መርሃ ግብር ውስጥ ከተማ አስተዳደሩ ያልተቆጠበ ጥረት ሲያደርግ በተለያየ አግባብ ቤት መምህራኖችን ቤት ጥያቄ ለመመለስ የሚያደርገው ጥረት ከጊዜ ወደ ጊዜ ጊዜውና ወቅቱን የዋጀ የመምህራኑን የቤት ፍላጎት እና ቁጥር መሰረት ባደረገ መልኩ ጊዜና ወቅቱ በሚፈልገው ልክ ለመመለስ ጥረት ሲያደርግ መቆየቱ ይታወሳል። ከዚህ ጋር ተያይዞ ባለፉት ዓመታት በነበረው ጥያቄ መሰረት የቤት ልማት ማህበር ውስጥ በመደራጀት መምህራን ቅድሚያ ተሰጥቷቸው የቤት ባለቤት የሚሆኑበትን መርሃ ግብር በወጣው ደንብ መሰረት ከሁሉ በላይ ቅድሚያ ተሰጥቷቸው መምህራን እንዲደራጁ መፈቀዱ ይታወሳል። ይህም መሰረት በማድረግ ከ23 ሺህ በላይ መምህራን በ ከ350 በላይ የሚደርሱ ማህበራች ተደራጅቶ ይሄንን ፋይናንስ የሚያደርግ የባንክ የብድር አቅርቦትን በተለያዩ ከተለያዩ ባንኮች ጋር ከተለያዩ አበዳሪ ተቋማት ጋር ስንነጋገር መቆየታችን ይታወሳል። እነሆ ዛሬ ይሄ ምላሽ አግኝቶ የኢትዮጵያ ንግድ ባንክ 25/75 በሚል መርሃ ግብር ለሁሉም ሰራተኞች ለመንግስት ሰራተኞች ለማበደር ዛሬ ብስራት ሰምተናል፣ አይተናል፣ ተመልክተናል እና ለዚህም እማኝ ሆነን የትምህርት መዋቅሩ አመራሮች፣ የመምህራን ማህበር ስራ አስፈጻሚ ኮሚቴዎች በተገኙበት የዛሬ መርሃ ግብር ተደርጓል። ይሄ ለመምህራን ለትምህርት አመራሩ እና ትምህርት ባለሙያዎች እጅግ በጣም ችግር ፈቺ ያለባቸውን ጭንቀትና ችግር የሚፈታ ለቀጣይ ተስፋ እንዲኖራቸው የሚያደርግ ትልቅ መርሃ ግብር ነው እና ከተማ አስተዳደሩን፣ የቤቶች ልማት ቢሮን እንዲሁም ደግሞ ብድሩን ያቀረበልን የኢትዮጵያ ንግድ ባንክ በመምህራንና በትምህርት አመራሮች እንዲሁም በትምህርት ባለሙያዎች ስም እንድታመሰጉንልኝ ይጠይቃለሁ። ሁሌ እንደምንለው ቤት ለመምህሩ መኖሪያ ቤት ብቻ አይደለም፣ መስሪያው ስራውን የሚያከናውንበት ተቋሙም ጭምር ስለሆነ የመምህርን የቤት ፍላጎትና ጥያቄ መፍታት የትውልድን ጥያቄ መፍታት ካለባቸው ኢኮኖሚያዊና ማህበራዊ ችግር የሚያላቅቅ ትልቅ መፍትሄ ነውና መምህራን ባላቸው በአቅማቸው ልክ በተሰጣቸው እድል መሰረት ተጠቅመው ከ23ሺ በላይ ተደራጅተዋል። አሁንም በተለያየ አግባብ ይሄ ነገር እውን አይሆንም ብለው ያልተደራጁ መምህራኖችም ሊኖሩ ስለሚችሉ በዚሁ አጋጣሚ ያልተደራጁ መምህራኖች ካሉ በአግባቡ እንዲደራጁና ቶሎ በዚህ በብድር ስርዓት ውስጥ ገብተው የቤት ባለቤት እንዲሆኑ ጥሬን ማስተላለፍ እወዳለው። በአጠቃላይ እንግዲህ በትምህርት ስርዓት ውስጥ ትልቅ መፍትሄ የሚሰጥ መምህራን መኖሪያቸውን እና መስሪያ ቦታቸውን የሚያገኙበት በቀጣይ ያለባቸውን የኑሮም የኢኮኖሚ ማህበራዊ ችግር የሚቀርፉበት ነገር ስለሆነ ይሄ እጅግ በጣም ትልቅ እድልና መደላድል እንደሆነ እናምናለን። ይህን በማስፈጸም ሂደት ውስጥ ከተማ አስተዳደሩ ከሊዝ ነፃ የሆነ ቦታ በማቅረብ ሂደት ውስጥ ቅድመ ዝግጅት ተጠናቋል። የተደራጁ መምህራኖች ከሌሎች ሰራተኞች ቅድሚያ ተሰጥቷቸው የዚህ ብድር ተጠቃሚ እንዲሆኑ የተደረገበትም ትልቅ እድል በመሆኑ ይህን እድል በመረዳት ይህንን ያገኘነውን እድል በመጠቀም ወደ ተግባር መግባት ከሁላችንም የሚጠበቅ ተግባር ነው ማለት ነው። ስለዚህ ከተማ አስተዳደሩ ሁሌም ለትምህርት ሁሌም ለመምህራን ቅድሚያ ሰጥቶ እንደሚሰራው ዛሬም ባየነው የብድር አቅርቦት ውስጥ ለመምህራኖቻችን ቅድሚያ ማግኘታችን እጅግ በጣም እድለኞች ያደርገናል። ይህን እድል የመጠቀም ወደ ተግባር የመውሰድ ለፍጻሜ እንዲደርስ የማድረግ ቢሮ ያላሰለሰ ደከመኝ ሰለቸኝ ሳይል የሚሰራ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። በዚህ ሂደት ውስጥ ይህ ተግባር ዛሬ የብድር አቅርቦቱ እዚህ ደረጃ እንዲደርስ ሰለቸኝ ደከመኝ ሳይል የሰራው የአዲስ አበባ ከተማ አስተዳደር የመምህራን ማህበር ስራ አስፈጻሚ አባላቶችን ከልብ ላመሰግን እወዳለሁ። ከቢሯችን ጋር በጋራ በመሆን የሚመለከታቸውን አካላት በማነጋገር ለብድር አቅርቦት ለቦታ ማመቻቸት በማህበር የመደራጀቱ ስርዓት ህግና መመሪያን ጠብቆ እንዲሄድ መምህራኖች እንዳይንገላቱ ያደረገበት ጥረት ከአንድ ሙያ ማህበር የሚጠበቅ ትልቅ ስራ ነውና ፕሬዚዳንቱንም፣ የስራ አስፈጻሚ ኮሚቴ አባላትን በዚሁ አጋጣሚ ትልቅ ምስጋና አቀርባለሁ። ሙያ ማህበሩ በቀጣይ የመምህራኖችን ግንዛቤ በማሳደግ ይህን እድል እንዳያጡ ተጠቃሚ ሆኖ ያለባቸውን የኢኮኖሚና ማህበራዊ ችግር እንዲቀርፉ በማድረግ ሂደት ውስጥ አሁንም ያላሰለሰ ጥረት ማድረግ እንዲችል በዚሁ አጋጣሚ ማሳሰብ እወዳለሁ። አዳራም ጭምር ማስተላለፍ እፈልጋለሁ። በአጠቃላይ መምህራን፣ የትምህርት አመራርና ትምህርት ባለሙያዎች በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። እሺ፣ በጣም አመሰግናለሁ። ዛሬ እንግዲህ ለአመታት ሲጠየቅ የነበረው መምህራኖቻችን በተለያየ መድረክ ሲያነሱ የነበሩት ጥያቄ ምላሽ ያገኘበት ከተማ አስተዳደሩ ለመምህራን ያለውን ውግንና ያሳየበት ትልቅ እለት ነው። በተለይም የመምህራን የመኖሪያ ቤት ቅድም እንደተነሳው መምህራን ቤት ሁለተኛ መስሪያ ቤታቸው ነው። ፈተናቸውን ይዞ ሄዶ የሚያርሙበት፣ ሌሎች የትምህርት ስራ የሚዘጋጁበት ሁለተኛ መስሪያ ቤት ነው። ዛሬ ለአመታት የተጠየቀ ጥያቄ ምላሽ ያገኘበት በዚህ ሂደት ውስጥ መምህራኖቻችን እዚህ ሂደት ላይ እንዲደርሱ ከተማ አስተዳደሩ የቤቶች ልማት አስተዳደር፣ እንዲሁም ማህበራት ማደራጃ ትምህርት ቢሮ ዛሬ ደግሞ እኛ አስበን የነበረው የብድር መጠን ከዚህ ቀደም ሲጠቀስ ከነበረው ቁጥር ዝቅ ብሎ 25 ፐርሰንት ተደርጎ ንግድ ባንክ ብድሩን ስላመቻቸልን የተጠቀሱ አካላትን በሙሉ በመምህራን በማህበራችን ስም እንድታመሰግኑልኝ ይጠይቃለሁ። ከዚሁ ጋር ተያይዞ እንግዲህ ቅድም እንደተጠቀሰው 25 ፐርሰንት ለመምህራኖቻችን፣ እንዲሁም ለመንግስት ሰራተኛው በተባለ ውስጥ ቅድሚያ ቁጠባ እንዲያመቻቹ፣ እንዲሁም ደግሞ መምህራን እንዲደራጁ ሲደረግ ባይዘወይ ተደራጁ ሲባል ከዚህ ቀደም ቁጠባ ቅድሚያ ነው የሚሰጠው። ገንዘብ መቆጠብ አለበት። አሁን ግን መስፈርት የሆነው ምንድን ነው? መምህርነት ብቻ ነው። መምህርነት መስፈርት ሆኖ ነው ቁጠባ ውስጥ እንዲገቡ የተደረገው። ቅድሚያ ቁጠባ እዚህ ጋር አስቀምጦ የሚል ነገር ሳይኖር መምህራን እራሳቸው ሙያ ውስጥ ብቻ መኖራቸው የመምህርነት ሙያ የመጀመሪያ መስፈርት ሆኖ ወደ መደራጀት ገብቷል። በዚህ ሂደት ውስጥ 23437 መምህራኖች በዚህ መደራጀት ሂደት ውስጥ ይካታሉ በማህበር ሲታቀፉ ደግሞ 350 ማህበራት ይኖራሉ ማለት ነው። አጠቃላይ እነዚህ መምህራን በማህበር ተደራጅተው ያሉ መምህራን ናቸው ማለት ነው። በዚህ ወቅት ላይ ከዚህ በኋላ ያሉት ስራዎች የማደራጀት ስራዎች እንደ ማህበር እኛም ሚናችን የምንወጣበት ሂደት ይኖራል። ከተማ አስተዳደሩ ግን አሁንም ዛሬም በተረጋገጠልን ከመንግስት ሰራተኞች አሁንም ቅድሚያው የሚፈቀደው ለመምህራን ነው ተብሎ ነው የታወጀው። በዚህ አጋጣሚ ደግሜ ለማመስገን እወዳለሁ። መምህራን እንኳን ደስ አላችሁ። ትልቁ ጥያቄያችን ነው ምላሽ ያገኘበት ዕለት ነው። ስለዚህ በዚህ ሂደት ውስጥ ያለን መምህራን በሙሉ ወደፊት እየሄድን ቁጠባችንን፣ ግንባታውን በተቀመጠው አግባብ እንዲከናወን የራሳችንን ሚና እንጫወታለን። ይሄ ጉዳይ ከሚመለከታቸው አካላት ጋር ሆነን በጋራ የአንበሳውን ድርሻ እየተጫወትን መምህራኖቻችን የቤት ባለቤት እንዲሆኑ ሚናችንን የምንጫወት ይሆናል። እጅግ በጣም አድርጌ አመሰግናለሁ።